ማነው? ስለዚህ ሚፍታ ስህተት የሰራሁው ምንድን ነው? አንድ ላይ ሳይሆን መጀመሪያ የአይሚን ቤት ታውቃል። አይሚን ሄደ ብር ስግት ታርገ ከሀስከፈ እውነት ዶሮ ለባለቤቱ ባዳ ነው። ብዙ ነገር ታያለህ። እሷን ከመከርክ በኋላ ደግሞ ትመጣና ደግሞ ብሩኬንም አድርገ እኛ እነዚህ ከኋላ የመጡትን አጀቦች ማየትም አንፈልግም። አይን አልተረፈንም። ምናቸውም አያምርም። እሱም ምኑም አያምርም። እችም ቆመቀረሽ መቀረሽ ምኗም አያምርም። አይን እኮ እንፈልጓል። እና አይናችንን አደ እ ስናረጅ እኮ ነገ ደመዝ። ስለዚህ በወጣትነቴ ጥሩ ጥሩ ነገር ማየት እንፈልጋለሁ፣ እንደዚህ አይነት ተንዛዛ ነገር ሳይሆን ማለት ነው። እኔ በልጄ ስልክ እናንተን እኮ ጓደኝ ምትን አድርጊያቸዋል። ላይ ስታድግ ገብታ ስታይ ምንድን ነው የሚሰማት ገብቷቸዋል። ስለዚህ ሁለቱን ለብቻ አድርገህ እንጂ

ወንድሟን እና ሩታን ለማፋታት የገባ ደግሞ ዛይ ደግሞ አንድ ጅብ አለ። እሱ ደግሞ የተቀመጠበት አለው፣ ግን ለማስታረቅም ደግሞ ተነሱ። በቃ እኛ ብቻ በአረብ ሀገር ተቀምጠን አንጩ። እኛስ ኦኬ ትዳር አለን። ምንም የሰራው አልሰራው አይናገረኝም። መድኃኒት ቤት የምትሰሩ መድኃኒት የምትሰሩ እህቶቼ ታሳዝኑኛ፣ አላችሁ አሁን ዛሬ መቤቴን መግድዬ ጠዋት ስገባ ስጽፍልሽ ሰዓት ቤት ተከፍቶ ሲያወሩ እኔ ግን አልገሌለኝ ያለሁት እንዴ አልተኙም? እንዲ ይህን ያክል የእናንተ ፍቅር እንጂ ሰው እኮ ብዙ የሚያወራው የራሱ ሆነ ላይፍ አለው። ስለዚህ በቃ አትጎትቱብን። አንተም ቦርሳውን አትጎትት፣ አንቺም ሀይሚዬ ጋርዶሽን አትጎትች። ይበቃል። ወርከ ምናምን ሄድን ሄድን ሄድን ሄድን ሄድን፣ ጋዝ ጋዝ አለን። ሁሌ አልጫ ነው እየበላን ያለ ነው። ሁሌ አልጫ፣ ሁሌ አልጫ ሁሉ ያልጫ ተስተካከሉ። ደግሞ ይህን ደግሞ ሰደባችሁላችሁ ደግሞ ነገ ደግሞ ተናገሩ ነው ያልሰማሽ፣ ምድረግ ኮተታም ማለት ነው። እኔ የሚያኖረኝ ቤቴ የሚያኖረኝ ፈጣሪ፣ ከፈጣሪ በታች ባሌ ነው። አራት ነጥፍ አታቁኝም፣ አላቃችሁም። ስለ እውነት የሚቆም ሰው ድሮም አይወደድም በዚህ ምድር ላይ ያለ ነው። ስለዚህ ኦዲንስ ሂጅበት፣ የእኛ ጀግና የሚዲያ ምንድና ያሉት፣ የሚዲያ ምንድና ያሉት በናትሽ የሚዲያ ነቅናቂ ምናምን አንተም ሄድበት የእናት ልጅ እስከ መቼ ነው ሂድበት እያላችሁ የምትኖሩት? እናንተ ሂድበት እያላችሁ ገብታችሁ ትቃጠላላችሁ፣ ቤታችሁን ከፍታችሁ ለምን? ተያይምዬ ደግሞ አንዳንዶች ደግሞ ትላንት የኛ ምክር የሰሙ ደግሞ አይቻችኋለሁ። ተያይምዬ በቃ ሰላም ፍጠሩ ተብሩኬ ተረጋጉ። እንዲያትባብ ደግሞ ያላችሁ ማለት እጃችሁ ይባረክ። ይሄን ጭንቅላት አይቀይረው። አንዳንድ ሽርጥማጥ ደግሞ እሱን ፎቶ ትላንት ተናግሬያለሁ። ፎቶን አሰርተሽ ስራ ሰርገሽ የምትኝ ዱቄታም ማለት ነው ሰከንቴ ዛሬ ማዝያ አንዷ ላይ እየሄደችበት ነው ሄጅበት ማዝያ በዚህ አጋጣሚ ሀይ ሚሞታልሽ ለአንቺ አድርገው አንቺ እከክ ዴ ሰው እንዴት ለሰው ልጅ ሞት ይመኛል ገናችን ቡጥ አበባልሽ ምንም ያላየች ለምን ብላን የምትሞተው ጠላቷ ድብን ይበል ለሱ ሞት የምትመኙ እናንተ ድብን በሉ እስቲ ሙስሊም በእስልምናው ክርስቲያን በክርስትናው ጴንጤዮም ሁላችንም በሃይማኖት እንጸልይ። እነዚህ ልጆች መንፈስ ጠግቷቸዋል። እኔ አሁን ዝም ብዬ ሳስበው ይሄ መንፈስ ነው። ሰው ልጅ እኮ ይጣላል፣ ዞሮ ይታረቃል። ይሄን ያክል ፍራንክ ነው እንጂ እናትና አባት አልተገዳደሉም አይደል እንዴ? ግን የእኛ ምንድን ነው? ጃስ ጃስ ጃስ። እሱ እኮ የእኔ ዜጋ ነው። እሱ እኮ የእኛ ነው። ምንድን ነው የአንቺ ኢትዮጵያዊ ነው ላይ በሀገራችን ላይ እኮ ዛሬ ላይ አንተ ጉራጌ አንቺ ሮሞ አንቺ አማራ ባንባባል ኖሮ ዛሬ ሀገራችን ባልተከፋፈለች ኖሮ። ደግሞ ልትከፋፍሉ ነው ደግሞ በዘርም መታችሁ። እናንተ የማን ከፋፋይ ናችሁ? ማን ናችሁ እናንተ? ከሀገሪ ስትመች በኮንጎ የእናትሽን ቤት ለመቀየር ከእኔ ጭምር በኮንጎ ወተን ኢንተርኔት ምን እንደሆነ ሀይ ሁላ ማናቅ እዚያ አረብ ሀገር አስተማረር እና ዛሬ ገብተን አፋችን እንጠርጋለን። የመጀመሪያ ቤታችን እንታጠብ፣ ካልጋ ስንነሳ ጥርሳችን እንቦርሽ ቁርስ ነገር እንብላ። እናንተ እኮ ሳትታጠቡ አንዳንዴ አልጋሪ ሉናቸው የምታወሩ ነገር ነው የሚመስለኝ። ስለዚህ ፕሊስ ጥሩ የሚወራውን ነገር ሼር ለማድረግ ሞክሩ። ያልተወራውን ጨማምራችሁ አታውሩ። እኛ ውጊያን የያዝ ነው፣ አስደከመን። መሳሪያ ምኮ እንትኑ ያልቅበታል አይደል እንዴ? ስለዚህ በቃ አስቀስቀዙት፣ ፍሬኑን ቀስቀዝ፣ ሰከን። ቪዲዮ ካለቀ በኋላ ቪዲዮን አቁም ይላል ሚፍታ። ቆሙ፣ ምን ሊፈጠር ሊደባደቡ ነገ ዳሞ ይደበድባታል፣ ታብታብ አድርጎ። ነገ ዳሞ ይደበድባታል ወይ ማን ይደበድበዋል? ጋርማን ማለት ነው። ሌላ ዳሞ እንትን ይመጣል። እስከ መቼ? እኛ የእናንተ መጫወቻ አይደለንም፣ እህቶች፣ ወንድሞች። ስለዚህ ስለ መድኃኔዓለም ማይሆን ስም አትስጡን። እኛ ሰላም ነው እያወራን ያለነው ብትሳደቡ ባትሳደቡ፣ እኔ ፍሬ የታፈሰ የሚያውቀኝ አለ። አላውቅሽ፣ አታውቂኝም። እድሜ ለዚህ ለቲክቶክ። አስፈላጊ ከሆነ እዘጋለሁ፣ ግን አልዘጋም። አንጀትሽን ያቃጥለው። እያንዳንድሽ የገባው ልሰጥሻለው። አልሳደብም፣ ቦታ አልዘቀዘቅም። ትላንት የተናገርነው ንግግር ውጤት ላይ ውሏል። ወደርሽም፣ ጠላሽም እየመረሽ ትውጫታለሽ። ልጅቷ ስራ ኖሯ ሳይሆን የእኛን ስድብ ስለፈራችሁ ያልመጣችሁ እቺ እከካም ማለት ነው። መጣች አይና አባቷ ይጥፋ፣ ማየትም አልፈልግም። ስለዚህ ስትሰሙ እዚህ ቤት ስትገቡ ፍርይ ቤት ና መቅደስ ቤት ስትገቡ ጆሮችሁን በደንብ አርጋች ጥረጉ። ምንድን ነው የሚያወሩት? እኛ አንለያቸው። ሁለቱም ለእኛ አብሮ ያደጉ ጥንዶች ናቸው። እናንተ ልትለዩ፣ እናንተ ኬሌ፣ ይሄን ተናገር፣ ይሄን ተናገር ላችሁ ድንኳን ንትን ብላችሁ ከብሮ ልትመቶ ያሰባችሁ አይሳካላችሁ። ተለያይተናል ብሎ ላመጣት ውሽማው ቀለበት እስከሚያደርግ እኛ ከመናገር አናልፍም። ዛሬ እስተታለ፣ ሁለቱም ከስተታለ፣ አለቀ

እህቴ ብትሆንሳ፣ ታናሽ እህቴ ፍቅረኛ እንዲህ ቢያደርጋትስ? ነግ በእኔ ብለሽ አስቢ። አረብ ሀገር መቼም አትቀሪ። ነገር ገብታችሁ ትወልዳላችሁ። ልጅ አላችሁማ። ልጆች ኩልጆች ያላቸው ናቸው የሚናገሩት። ስለዚህ ይቅር በቃ። ብዙ አፍ መከፋፈት ይቅር። መለያየትም እኮ ካለ የሰው ልጅ በሰላም ነው መለያየት ያለበት፣ በፍቅር በእህት በወንድምነት። መቼ የማይሆን የሚሆነውን ነገር ተነጋግሮ አይደለም

መግዲሄ ወንድሟ አብረሽ በሁለት ቀን ሂዶ ነበረ። ሲሄድ ሃይሚ ምዛ ስለሆነች ማግኘት አለብኝ ሲል፣ ከዛ አባትየው ብሩክ ሌድ ሲሆን ብሩክ ስለሚሄድ ብላ ምን ተብሎ በመጨረሻ ሰዓት ጋሽዬ አደራ አዳራ ሰጦታል ነበር። አይታችሁ ከሆነ አደራት ምናምን ሁሉ ተበግሯል። ቤቱ ቤቱ አውቀዋል እና ያ ነገር አለበት። አሁን ይሄንን ሲናገር ዛሬ አንቺ ስራ እኮ የለሽም ስራ ፈት ሲል አሁን አባቴ ነግረሃል አለችው። ይህንን ቪዲዮ ጋሽዬ ደግሞ በቀን በቀን ነው የሚከታተሉት። ቪዲዮ ገብቶሻል። እነሱ ልጆቹ ወረም ይዘዋል። የሆነ እንትን አይደለ እልህ ማስጨረስ ሆነ ሁለት ነው

ወንድም ልጅ አለኝ። ልክ እንደ ልጆቼ እነሱንም ያህል ባላደርስም ትንንሾ ቢሆኑም እንደ ልጆቼ ትፈርድ ማለት ነው። እነሱ የሆነ ደራ ስለያዛቸው ልክ እኛ ወንድምና እህት እንደምን ማለት ነው። የዛ ፉክክር ነው። ሁለቱም አይናቸው ላይ በሴት ተመራ ነው። በእጁን ያለችው ይችኛም እንዴት ምናምን እየተመከረ ነው እንጂ ይቅርባችሁ፣ ወደ ይቅርባችሁ የሰው ልጅ እንደ ማንኛውም ሰው ይቀርባል። የሚዲያ ሰው ናቸው ሊቀራረቡ ይችላሉ። በእርግጥ ግን ይሄ ደግሞ እሱ እሱ አሸናፊነቱን ያመነው ሀይሚ ወንድ ልጅ ላይ ያለ አቀረቤታን ጠንቅቆ ያውቃል። ያኔ የሆነ መለጣጠፍ ምናምን እንደማይችል ጠንቅቆ ስለሚያውቃት ነው ያንን ያለበት። ደግሞ ይሄ እርግጥ ነው፣ እያያችኋት ነው እንትኑ እንኳን በሰራሁንደግፈሽ ነው ሚ አንዴ ላስረዳሽ ሀያት አንዴ ንአንዴ ይቅርታና፣ ሚሚ አንዴ ላስረዳሽ። ሀይሜን ፕራንክ አደረጋት አይደለ? ፕራንክ መሆን ምንም ከሱሱ ጋር መጀመሪያ ፀበ ይመጣው፣ ከዛ ትመለስለት አልቻለችም። ሃይሜን ጋ ምናምን እሷም ቀጠለች። የእኔ እናት ባለጌ አይደለችም ጨዋናት፣ ግን ቀጠለች። ስትቀጥል መጨረሻ ላይ ዛሬ እኔና ሀይሚ ሊስማሙ እንደሆነ አንድ ልጨርስ። በሀይሚ በኩል አታውቅም፣ በሱ በኩል ግን ሊስማሙ እንደሆነ ስራዬን ጨርሻለሁ። ይህን ሁሉ ያደረኩበት የራሴ ሚንስ አለኝ አለ ማናቱ። በቃ ቀንታ ምን ብለህ ሀይሚ እንድትመለስ ነው ያመጣዋት ለማለት ነው ያችኛዋል ልጅ። አጋጣሚ ደግሞ የሴጣን ነገር ሆነና ቦስን ይዛ መጣች። ልጁ አበደ እስቲል። እስከዛ ድረስ ብሩክ ጥሩ ነበረ። ብሩኬን እኔ የተጠየቅኩት መቼ ነው ዛሬ የተናገረው ንግግር አንድ ፓንቷን የምታሳይ ሴት ከሀይሚ የበላይ አድርጎ ያወራ ሰዓት በጣም የተናገር አንድ ሁለተኛ ስራ በሚባለው ነገር ሀይሚ እኮ እንኳን ስራ ደድር ስራ ከዚህ የበለጠ ምን አለ? ይህን ኩሉሶ ማፈመስ ትምህርቷን ተታከሱ ኋላ ኋላ እየተከታተለች ማንም እኔን ያለች ህይወትን ያሳለፈች ትዳርን ያሳለፈች ልጆች የወለደች ሴት መስዋዕትነት ማትከፍለውን መስዋዕትነት ከፍላለች። እኔ የማዝኝበታለሁ። ከዚህ በኋላ የመጣው ይምጣ። ገብቶሻል? ግን ይዋደዳሉ። ከተዋደዱ ምን ታደረግ? ውስጣቸው በደራ ታስሯል። እኛ ትዳር የያዝን ሰዎች ማለት ነው። አሁን ለምሳሌ ያክል ወይ እናትሽ እንዲቱ ወይ የሆነ ነገር ስድብ ሰድቦ እንዲህ አልማ አይሆንም ምናምን ብሎ ቤተሰብ ቢለን እሽ እንላለን። እኔ ኖሬበት አለሁ፣ ይህንን አልኩሽ። እኔ አሳልፍለሁ አሳልፍለሁ። አሁን ዛሬ ስራ የላት ምን፣ እንዳንቺ ስራ ፈት ነሽ? ሚዲያው ማን እየመራ እንደሆነ አይኑ እያያረን፣ አይኑ ይጥፋል። እና አሁን ከኛ ኮሜንት ምናምን ሲሰማ እኮ ምን ያህል ችልጅ መስዋዕትነት እንደከፈለች

ሚሚ፣ ቆይ እኔ ያልኩበትን መንገድ ላስረዳችሁ። እኔ ያልኩት ይሄ ያላት ትክክል ነው፣ ሳይሆን እነሱ ነገ ጧት ሊገጥሙ ይችላሉ። ይሄ ቃላታችን አንዴ። አንቺ ቆይ፣ ብሩክ እኮ አዳምጨኝ፣ አንድ ጊዜ ብሩክ እኮ ባለፈው ሲናገር ነበር። እኔ እና ሀሚ ብንታረቅ እንኳን ሰላም ቢመጣ እንኳ እንደ ድሯችን አንሆንም ብሎ እኮ ተናግሯል እኮ፣ ከአንድም ሶስት ጊዜ። እንደገና ውስጣችን የሚያቀያየው ነገር፣ አዳምጨኝ፣ እስኪ ፕሊስ፣ አዳምጨኝ አንዴ። ከይቅርታ ጋር ከዚህ በፊትም ተጣልተንም ውስጣችን ማወቅ፣ አሁን በጣም እዚህ ሚዲያ ላይ በህይወታችን ተነጋግረን አናቅም። አሁን ግን በጣም ስትነጋገር የሆነ ቆሾ ውስጤ እሷም ጋር እኔም ጋ አልዋሽም ብለኮ ተናግሯል። እንደ ሴትነት እንደ ቤተሰባዊነት ተሰምቶናል፣ ተናግረናል። እግዚአብሔር አምላክ እህልዋ ከሆነ ኦዲንስ ራሱ አርሞት ብሩኬን አይምዬንም አርሟት። በስነ ስርዓት ክብር በክብር እንደማንም ሳይሆን እንደ በፊቱ እየተጓተተ በየሜዳ መምጣት ሳይሆን በክብር እንደማንም፣ እንዴት ነው አሁን? እንዴት ነው ተንሱን እና አላዛርን ይኸው በሶስት ራቸው በስነስርዓት አክብሩ። እናቱን እናቷን አስቀምጦ እንትን ያሉ በስነስርዓት እንደዛ ቢሆንልኝ ደስ ይለኛል። በተረፈ ግን ባላያቸው ራሱ ከዚህ በኋላ በጣም ደስተኛ ነኝ። እኔ እራሴ መሲ አብሮ ባላያቸው በጣም ደስተኛ ዩቱበር አይደለሁም እነሱን ነው ዛሬ ሙፍታ ራሱ የተናገረ ቃላት ትክክል አይደለም። አንድ አስታ ምንናብያለው ያችንም ናብያለው ማለት አልነበርግትም። ሙፍቴ ሚያስታርቆ ሰው ቁጭ አርጎ ቁጭ አርጎ መክሮ ሁለቱንም ከካሜራ ጀርባ ጋስጾ ማስታረቅ ይችላል። ለምን እንደዚህ እነሱ ህሊው ስለገቡ ማዮን ቃላት ካፋችሁ ሊወጣ ይችላል። ለምን ወደ ካሜራ ማዮን ነገር ይዞ ይወጣሉ? ይሄ ደግሞ እየተሰራለ ሆን ብላችሁ ከሰማችሁ፣ ሆን ብላችሁ ካዳመጣችሁ፣ ሀይሚ በወደንሷ ልትጠላ እየተደረገ ሴራ ነው። እሱ መጀመሪያ ነበረ፣ መጀመሪያ ነበረ። ሀይሚ እየተረገጠች ተረገጠች፣ ተረገጠች። እግዚአብሔር አምላክ ግን ሰው እንዳሰበው አልሆነም። እግዚአብሔር የተመሰለ ማንም ለምን የእሷ ማንነት እንትን አለ። በቃ እግዚአብሔር እኔ የምለው የሚሆናት ሆነ። ከብርኬ ጋር ያስማማት፣ ያፋቅራቸው፣ ልብ ይስጠው ለሱ የሴት መንጋ ሶሲ የምትባይ ሴጣን እግዚአብሔር አይለፍልሽ። እሷ ናት ሁሉ ነገር ያመጣችው። ካናዳኒ ጋር ነበረች፣ ካናዳግም ጋር ነበረች። ልጅቷ እኮ ምንም የሚታወቅ ነገር የለም። ሶሲናት ሆን ብላ የሰራችው ሴራ ለመለየት መንስኤዋ። ሶሲናት ደግሞ ባለፈው የለቀቀችው ዘፈን ነው ሶሲ በጭራሽ ሃይሚ ላይ እንትን ያደረገ ማለት ነው። ያ ዘፈን መለቀቅ ለማሳደስ ማለት ነው። ይሄንን ለማሳደስ ምን ባረጎ ፊትን ተጠቀሙ። እነሱ ፊትን ተጠቅሙ፣ ብሩኬና ብሩኬና ሶሲ ጋ ምንም እንደሌላ ለማሳያት፣ ሶስና ወዴት መጠች፣ ወደ ፊት አየሽ። ብልጥነታቸው ማን ፋራ ማን ብልጥ። ልጅቷን እነሱ በኦዴን ዘንድ ሊያስጠሉ ኦዲንስ ማንም አይጠላት ነው። አንተ አንተ ማይጠላት ምን ስላረገች ጦላታል እንዴ? ምን አይደለም። ያቺ ደግሞ ለምንድን ነው ሃይሚን እንደዚህ ምትሰድም? ማናት? የመለኛ ማናት? አሉ እኔ በደንብ እንትን አልልም በተፈጥሮ ሄደን የጠፍታ ነው ሰላም ናት አለች። እኮ ትናንት ነበረች፣ ዛሬ አልመጣችም። እን ቢያንስ እሱ ወንድ ልጅ ነው። እሷም እሱም ሁለቱም ጥፋት አለባቸው። ያኔ በተከታታይ እሱ ያጠፋል እሷ ያን ጥፋት ልመልስ ልትል ሌላ ጥፋት እየሄዱ ነው ያሉት። አሁን የሆነ የፉክክር በረታ ይዘጋደረ እንደሚባለው ማለት ነው። ልክ እንደ ታናሽ እና እንደ ታላቅ አገራችን እንደምናድገው እንደዛ ነው አሁን የያዙት። ስድቡንም፣ ንግግሩንም ምኑንም አላመረላቸውም ሁለቱም ማለት ነው። ከዚህ ነገር ይወጡ እንጂ ምን ቆራ ነው ያዙት? ውስጣቸው እየሻከረ ይሄዳል። ለቡሃላ ውስጣቸው ይሻከራል። ያለ ቪዲዮ ደግሞ ተቀመጭ ቪዲዮ ነው። እነኚህ ልጆች በፊት የመጡበት መንገድ ሁለቱም መጽዋት እንደከፈለዋል እሷ ለእሱ፣ እሱ ለእሷ በጣም እየተሳሰቡ ተብዙ ነገር እሱንም ደግሞ ወደ ወዲህ እንኳን በፊት ተ እንደው የሆነ ተሸፈ ገምና ምን ይሰራ ነበር ያን ቁጥብ አድርጋ በስነ ስርዓት ባለ መንገድ ላይ እየሄዱ ነበረ። ስማቸው ጽድት ብሎ ከማንኛውም ኢትዮ ብር ተመርጠው ማንኛውም ሰው በደንብ እየተከተላቸው እየሄዱ ነበር። ያንን መንገድ በማይሆን በኩል አጠፉትና ልክ ኦዲንስ እንዲከፋፈል አረጉት። አሁን ኦዲንስ የተከፋፈለው በእነሱ ስራ ነው። ምክንያቱም እንዴት መሰለሽ፣ አሁን ሃይሜን ትሰደ በሚወዷ ሰው ለምን ይሉና እሱን ይሰድባሉ። በእንደዚህ ኦዲንስ ተከፋፈለ፣ እና አሁን የኦዲንስም አንድነት አይገኝም። እነሱም በራሳቸው ደግሞ ሆድ እየተቃቃሩ የሚናገሩት ነገር ለሁለቱም የሚበጅ አይደለም። እኔ እንደ እህትና እንደ ወንድም ወይም እንደ ልጅ ሁለቱን ምንትንብል እኔም የራሴም ደግሞ የራስሽንም ሕይወት እኮ መጀመሪያ ያሳለፍኩት አለ ባል ለምኖ ነው ሚስቱ ማንኛውንም ነገር የሚያስተካክለው ለምኖም ተቆጥቶን በስነስርዓት በጥፋት ላይ ጥፋት ደርቦ ሳይሆን ጓደኛውን ያኔ ምናልባት ለወደፊት አስቧት ከሆነ እኔ ውስጣቸውን አላውቅም። አሁንም እያስመሰሉ ይሁን ፍቅረኛ ሞይ ይሁኑ፣ አላውቅም። በእርግጥ ግን ለወደፊት ማስባት ነኝ ብሎ ታላ የእሷን ጥፋት በጥፋት ላይ ለመሸፈን ሳይሆን እሱ ወንድ ልጅ ነው፣ መሸነፍ አለበት። እሷ አላጠፋችም ማለት አይደለም ግን፣ ሴት ናት። ሴት ጥፋት ላይ እንወድቃለን እኮ አንዳንድ ጊዜ ማለት ነው። በእርግጥ ልጅቱ ብሆነም ይኸውልሽ፣ መጀመሪያ እሱ ስለጀመረ ይሄንን ነገር ጥፋት ሻላቋርጥና ያትዬ ቸምበት እኮ ይቅርታ ቢጠይቃት ምንም ማለት አይደለም። ክብሩ አይቀነስም። ሀይምዬ ደግሞ የመቀበል እንትን አላት። ለምን ትወደዋለች? ሁለቱም ጋር ፍቅር እያለ ግን የተዋድሽ የምትለያዩ ነገር አለ አይደለም? የተዋድሽ ካፋቸው የሚወጣው መለያየቱ ፖሻል ማርያምን ነው የሚልሽ። የማይሆን ቃል ለማያልፍ ቀን የማያልፍ ቃል መነጋገር ውስጥ ላይ ይቀራል ብሏል። የበፊቱን ቃላት በፊት ያሞገሰበትን ሀይሚ እንዲሄነን ያ ቪዲዮ ቁጭ ብሎ ነው የስራ ሰው ናት። በቃ ያንን አሁን ዛሬ አወረደው። ያ ነገር መሆን የለበትም። ያ ነገር ስላለ አንቺ ስራ ስለሌለሽ ማለት ብሩክ ብዬ በጣም ስማርት ናት። አንድ ነገር ልንገራችሁ፣ ፍቅር ሰው በተናገረች ቁጥር ምን ብታፈቅረው የሚቀንስበት ባህር ያለ ምክንያቱም ይወርድብሻል ይሆናል አይደለ? ከቅንጭላትሽ እንትን እያልሹ ተሄጃለሽ። ያ ጥሩ አይደለም፣ ለሁለቱም ጥሩ አይደለም። እሱ ወንድ ላይ ስለሆነ አልተናገረችውም ብዬ አይደለም። እሷም ላይ ጥፋት አለ፣ እሱም ላይ ጥፋት አለ። አልኳችሁ። ግን ጥፋትን በጥፋት ተማበስ ይልቅ በቃ አንድ ሰው ምናልባት ይችል በመልክ የበለጠ ሊያገኝ ይችላል፣ ግን በስኬታማነት መነት ደግሞ ላያገኝ ይችላል። እሷም እንደዚያው እሱም እንደዚያው ያንን ሁለቱም አስበው የወደፊታቸውን አስበው፣ እሱ የሰው ልጅ ሆን ዋና የላይ ውበቱ ሳይሆን የውስጥ ውበት ነው። በአሁኑ ውበት እንደውም ልንገርሽ፣ እንደ አንድ ነገር እንት ላይ ነኝ፣ ሚዲያ ላይ ነኝ እንጂ መልከኛ ሰው ለአንቺ ለጊዜው ልታፈቅዱ ትችላለች፣ ግን ሁልጊዜ ትበስሊበታለች። ጥሩ አይደለም ሲጀመርም ማለት ነው። ያ የራሷ ምርጫ ነው እንግዲህ፣ የራሳቸው ምርጫ ነው፣ ተመራርጠዋል።

የሚታረቃለን አገራችን ኢትዮጵያ ነን ያለ ነው። እናቃለን፣ ብዙ እናውቃለን፣ እንዳላወቃ እንሆን እዚህ አረብ ሀገር ለመታ እንደሰለጠነ ነገር እዚህ ሌላ ሌላ አለም ውስጥ እየገቡ ሁለቱን ተማበጣበጥ ይልቅ አንተ ጀግና አንድ ሴት ይዞ መጣ ጀግና፣ አንዷን ትደርብ ጀግና፣ ይህ ጀግንነት አይደለም። እሷንም እንደዛው ደግሞ እሷም ይዛት መጣ ታይ፣ ይህ እንደዚህ ነው። ታንቺ አይጠበቅም ታንቲ አይጠበቅም። ደግሞ እነሱ ስድብን ከመስማት ይልቅ የሚመክሯቸውን ቢሰሙሳ ተሳዳቢውን ብቻ አይደለም መስማት ያለባቸው። ስንት መካሪ ያላቸው ስንት እነሱን የሚወድ ሁለቱንም የሚወድ ስንት ሰው አለ። ያንን ለምን አይረዱ? ያንን ለምን እሱ ተረቶ በቃ ወንድነቱ አሸንፎት በቃ አጥፍቻለሁ ጥፋቴን ይቅርታ በሆነ ነገር ሴት ልጅ ደግሞኛ የሆነ አበባ ነገር ምናምን ምናምን አድርጎ አሁን ይቅርታ ቢላት ወላሂ ትመለሳለች። ሴቶ ኛ ታላላ ነን በትንሽ ነገር ይበቃና እሱ የቤቷን ያቀለ ቤቷ ሄዶ በሩ ስግታርጓ ወይም የኔ እኮ ወድሻለሁ ሚዲያ ላይ ሳይመጣ ነው የሚልሽ። እኔ እኮ ወድሻለሁ። ለምን እንደዚህ እንላለን? በቃ አይበቃንም እንዴ ብሎ ቢል ማርያምን አዋ ምንም ሳትፈልግ ትተዋለች። ምን ነው የዛኔ ዱባይ እንደዛ ሆኖ አቅም ቤት ገብታ ምን ብላ ስልክ ገሶ ሰጥቷት የለ እንዴ አረሳችሁ? ያንን ነገሯ መታማኑ ላልተወች አረሳችሁ? ታዲያ አሁን ለምን አሁን ለምንከበል የሚያልኩት ይሄንን ነው። እኔ የሚያልኩት ይሄንን ነው። የተቆፈረ ጉርጓዱ ጉርጓድ አይደለም አልኩሽ። ሚዲያ ላይ ነገር አመጡ። ሚዲያ ላይ ሳይወጣ በውስጥ እዛው ጭርስ አርጎ ሁለቱን ተቆጥተው ብዙ አሉ። የቡታጅራ ልጆች ለማጣላት ከቡታጅራ ካይመጡ አንዳንዴም መጥተው ደግሞ እንደዚህ ያስታርቁ። እነዚህ ጋር ታዳጊዎች ናቸው። አብሮ ያደጉ ናቸው። ክፉ ደጉን አብሮ አሳደፈዋሉ። ሙሽያደራ ሰታታለ ጋሽ የማደራ ሰቶታል የተሰጣጡ ልጆች ናቸው። ገባሽ? ዛሬ አዲስ አበባ ላይ መጥቶ በትርፍ ሚኪ መላየት የለባቸው። ገባሽ? ስለዚህ አዎ፣ ተቆጥቶ ምን ብሎ እንትን እንደማለት እኔ ያደረኩትን ፕራንክ ከአንቺም ልታረጊ ነው አለ። እንግዲህ አየሽ፣ ሰምተሻ ያላትን እንግዲህ ሰምቸዋለሁን ስለዚህ ይሄንን በተነጋገራችሁ ቁጥር ለእኛም መጥፎ ነገር እያስቀመጣችሁ ነው። ትውልዱ መጥፎ ነገር እያስቀመጣችሁ ነው። ነገ ትወልዳላችሁ። ልጆቻችሁ ምንድን ነው የሚያዩት? እንደዚህ ነበሩ እናት እና አባት። ልጅ ማንን ይዞ ነው የሚወጣው? ልጅ እናት እና አባት የሚያደርገውን አረኪ ደግሞ ትናንት ይዞ የመጣትን ሴት መሳም ምናምን፣ ይሄ ለወደፊት ላይፍ ለእሱ የሚጎዳው ይሆናል። ጥሩ አይደለም። የሚዲያ ሰው መጥፎ ነው ነው ዛሬም ደገሞ ይሄን ነገር ያንን ያለበት መንገድ ላስረዳሽ ሃይሜን ተወንድጋ ዘላ የሆነ ነገር ላይ እንደማወጣ ጠንቅቆ ያውቃታል ለማስቀናትም ብሞክር እንኳ የመሳ መለጣጠፍ የሚለውን ህሊነዋ አያዝላትም እና እሱ ደግሞ ለዛ ቅርብ ስለሆነ ያንን ነው። እንደዛ ይመስለኛል፣ ያን ያለው እኔ ማስቀናት እችላለሁኝ አንቻችም። እንደዛ ነገር ይመስለኛል አባባሉ ማለት ነው። እያየሻት ነው፣ በጣም ተሸማቀቀ እንደ ኮ ልጁ ጋ እንደዚህ ጠጋ እንኳ ስትል፣ በጣም እየተሸማቀቀኝ ነው። ግን አይባልማ፣ ሀያትዬ ቢሆን ራሱ አይባልም። እሺ፣ እንደዚ አይነት አባባል አይባልም። ለሱም ለሷም ሼም ነው፣ አይባልም። ይህ የማይቻል ነገር አይባልም። ቃላታቸውን እየተቆጣጠሩ እኮ አይደለም ፍርዬ፣ የመጨረሻ አይ ግን ይደብራል። ቃላታቸውን እየተቆጣጠሩ አይደለም። ይኸውልሽ ለሚያልፍ ቀን እሱም የሚናገረው ነገር ይደብራል። እሷም ደግሞ የምትመልስልን መልስ ያስጠላል። ታውቂያለሽ፣ ይደብራል እና በተመልካች እንደ ተመልካች ደግሞ መሀል ላይ ሆነሽ ስታይ ምንም አይነት ትምህርት የለውም ይሄ ትምህርታች እንደ ትምህርት ደግሞ አንቺ እኛ እራሳችን አረ ስንት ህይወታ እንደሚያስተምረን ቀልደኛ ስደተኛ ደግሞ ትምህርት ያስፈልገ ለራሱ ህይወት ፈተና የተመራ እኮ ነው እሺ ታብታባርጉ እስኪ ታብታባድርጉልኝ ታብታባርጉ ሲቀጥል እንትን ሙሉልኝ እንዲ እንዲ ስለተባለ ተባልኩት ብሎ ገደል እየገባ ነው። ከመጣ ሰው ጋር ሁሉ ቪዲዮ እየሰራ ነው። ምክንያቱም አይ አሁን